እኛን እኛን እየሰደበ ነው እኛ እንዲህ እንዲህ እንዲህ እያለ ነው እንትኑን እንትኑን እንኳን ሀብሉን እንኳን አንጋች ሊያደርገው ማለት ነው። እኛን እንትን ያ በቃ እናንተ ምንም አይመለከ በጣም የሚገርመኝ ነገር ማለት ነው ሀይሜ ምንድን ነው የሚያጃጅላት። ከዚህ ከዳኒ የሚባል ሰውዬ ጋር በጣም የተናደድኩት ዛሬ እግዚአብሔርን። ምንድን ነው ይህን ሀል አምጥቶ ሀብል እስከሚያደረግልሽ ድረስ እሺ ብሎ መቀበሉሽ። ለምን መጣ? ለምን ትናንትና በቀደም ትናንትና ምን ስትይ ነበረ? ዛሬ ደግሞ ምን ሆነሽ ነው? እንደው በጣም ይደብራል። ኧረ ብሩኬ ናፈቀን፣ በእናታችሁ ማርያምን በጣም ናፈቀን። ምን ያህል ግን ብሩኬን እነት በጣም ያሳፍራል እግዚአብሔርን። ብሩኬ ለብሩኬ አይገባውም፣ አይሚ እውነት አይገባውም። በቃ ብሩኬን በእንደዚህ አይነት መንገድ ማውረድ በጣም ያሳፍራል እግዚአብሔርን ነው የምልሽ። እኔ አንቺ መናገር ፈልጌ አይደለም፣ ግን የምታረጊው ነገር ጥሩ አይደለም። እኔ የራሴን ሰው ነው የምናገሩ፣ አንቺ የራሴን ሰው ስለሆንሽ አንቺን ነው ዛሬ የምናገረው። ዳኔ ተዋብዷል። ዳኒ አብዷል። ዳኒ ጭንቅላቱ ለቋል። ይህ ጉቶ ጭንቅላቱ ስለለቅቅ ከእሱ ጋር ምንም መነጋገር አልፈልግም። አሁን አንቺ ሀይም ይህን ቪዲዮ ተመልክተሽ እኛን እኛን እኛን እየሰደበን ነው። እኛ እንዲ እያለ ነው እንትኑን እንኳን ሀብሉን እንኳን አንገትሽ ሊያደርገው ማለት ነው። እኛን እንትን ያለ በቃ እናንተ ምንም አይመለከታችሁም በእኛ መሐል አይመለከታችሁም እያለ ነው። ሀብሉን ያደረገልሽ ልጁ በሽተኛ እንደሆነ እያወቅሽ ከዚህ ልጅ ጋር ለምን አብረሹ በድጋሚ ለምን እንደመጣሽ ሁሉ አይገባንም። እንዴ ረ ብሩኬ በጣም ረ ሀይሚ ይደብራል መቤቴን ብሩኬ አይገባውም እንዴ ምንድነው ምን ምን ምንድነው ምን ምንድነው ያስነካተች ልጅ በመድሃኒዓለም ማርያም እኔ በጣም ተናደድኩ ዛሬ ማይደረግ ነገር በቃ በጣም የሚያስጠላ ነገር አሁን ደሞ ነገር ያች ደሞ አፏን ትከፍታለች ሀይሚ ላይ በቃ እኔ አሁን ምን ነገር አፏን ብትከፍትብሽም እኔ ሶሲ የምናገርበት አፍ የለኝም ነገር ሶስ የምሳደበት አፍ የለኝም። እንዴት ሰው ከሰው ፍቅረኛ እንዴት ያንገት ሐብል ሲሰጠው እንዴት ይቀበላል? እንዴት ስደስ ብሎች ነው የምታረጊውስ? እንዴ ብሩኬ፣ ትንሽ አታስቢም እንዴ ብሩኬ? ትንሽ ከፋላትም። አዎ እሺ፣ ለሰው ክብር ነው ልጅ ተቀበልሽ እንበል፣ ግን ደሞ አንቺ ማሰብ ያለብሽ አሁን ለመጣው ሰው ሳይሆን ከአንቺ ከስንት አመት አብሮ የኖረው ስንት አመት አብሮ የለፋ ልጅን በአንድ ደቂቃ ውስጥ ረስቶ እንደዚህ መሆኑ በጣም በጣም ያሳፍራል። እግዚአብሔርን ይሄ ከአንቺ አንጠብቅም አይሙ ከአንቺ የማይጠበቅ ስራ ነው ዛሬ የሰራሽው። እውነት ብሩኬ በጣም ነው ያሳዘነኝ። ጠፍቷል። ብሩኬ ቪዲዮ ለቀው አያውቅም በራሱ ዩቱብ፣ ቲክቶክ ላይም የለም። ነግሬያቸዋል። ልጁ ጤንኛ አይደለም አሞታል። ያመናችሁ መኖ፣ ያላመናችሁ አትመኖ። አንዳንድ ማንቺ ደሞ ዩዘር የምትባይ አመዳም አፍሽ እንዳከፍች እዚህ እየመጣሽ ሺ ስነ ስርአት ሽ ነያጂ ክፍታፍ ዝምብላ የምት አፋ ያክል ንብር ክፍታፍ ምን አገባሽ አንቺ ዩዘር የምትባይ ሴትዮ አትምጭ ከፈለግሽ ቤቴ። ጤነኛ አይደለችም እንዴ? የቡሩኬን ጦስ ጥምብ ሳይሽ ገለል ግቢ እከካ እየመጣሽሽን አትክፈችብኝ። ላይ ጎይ በየ ኮሜንቱ እየገባች ዛፍ ዛፍ በየ ኮሜንቱ እየገባች ምንድን ነው ችግርሽ? ከኔ ጤነኛ አይደለሽም እንዴ? በስንቱ እንቃጠለኛ በእናታቸው በኮሜንት እንቃጠል ወይስ በነ ብሩኬና በሀይሚ በዚህ በጀዝባ በሚባለው በዚህ በዳኒ እንዴት እንደሚያደርገው የእሱ ደግሞ ሳልፍ በኮመንቶች ደግሞ ልቃጠል እንዴ? እኔ እንዴ በቃ ስነ ስርዓት ስነ ስርዓት ያጂ በቃ እኔ ጋር የብ ዚ አፍሽ እንዳከፍች ቢ በእናት በጣም በጣም ያናዳል። እግዚአብሔር ነው ዛሬ በጣም በጣም ተበሳጭቻለሁ። በቃ በጣም ተበሳጭቻል። በጣም ከሚገባው በላይ ሀይሚ የሰራችሁ ስራ ዛሬ በጣም ያስጠላል። ክብር የሚነካ ነገር ነው። እግዚአብሔርን ክብራችንን ያስነካችን፣ ክብራችንን ዝቅ ያስደረገችው እሱ እኛ እንዲህ ያሽከረከረን ያለ ጨረቃ ፋሚሎች ምንም አታመጡም እያለን ነው። ምንም እንደማናመጣ እያሳየን ያለ። ይሄ ሁሉ በአንድ ሰበብ ነው። እግዚአብሔርን በአንድ ሰበብ ነው። በቃ ሀይሚ ተይ ረፊ፣ በእናትሽ ተይ በቃ። የዳኒ የሚባለውን ሰውዬ ተዩ፣ ምንም አይሰራልሽ፣ ምንም የሚያደረግልሽ ነገር የለም። ብሩኬ አሳዝንሽም እንዴ? ስንት አመት ከአንቺ ጋር አብሮ የደፋልሽ አሳዝንሽም እንዴ? በአንድ ደቂቃ ውስጥ የብሩኬን ውለታ የብሩኬን ነገር መርሳት ማለት እኮ ነው ይሄ። ይሄኛም ማስናቅም እኮ ነው፣ እግዚአብሔርን ነው የምላችሁ። ለምን ታደርጊያለሽ ማይደረግ ነገር? አይሚ ለምንድን ነው ኦዴንስ ኦዴንስ ማስደስ ነገር የምታደርጊው? ኦዴንስ ማስደስ ነገር ለምን ታደርጊያለሽ? ለምን ኦዴንሶችሽ በአንቺ ባንቺ እንዲከፉ ታደርጊያለሽ? ዛሬ የተሰደብሽ ስድብ አይተሽዋል። ሀይሜ እኔ ስትሰደቢ፣ በጣም ነው የምናድር፣ በጣም ነው የምናድር፣ በጣም ነው የሚከፋኝ የተሰደብሽን ስድብ። አይ ዛሬ ኮሜንት ገብተሽ ካየሽ በጣም የሚያናድር ስድብ ነው እንዳ የተሰደብሽ። ለምን ራስሽን እንድትሰደብ ታደርጊያለሽ? ለምን ራስሽን ዝቅ ታደርጊያለሽ? ለማንም ለዚህ ለማይረባ ለማይረባ ዝንጀሮ ለመሰለ ሰውዬ ምንድን ነው ከሱ ጋር የምትገናኝ? መገናኘች ለምን አስፈለገ? ምስኪንነት ለምን ያጠቃሻል? ለምን ምስኪን ትሆኛለሽ? ለምን የዋህ ትሆኛለሽ? ነገ ተነገ ወዲያ እኮ ያጠቁሻል እኮ እነዚህ ልጆች እኮ አልተጣሉም እኮ ሀይሚ አንቺ አልገባሽም። የእህቷን ሀፒ በርስዴ አብረው እያከብሩ ነበረ። ዳኒ እና ሶሲና፣ የሶሲ እህት አብረው ሀፒ በርስዴ እያከብሩ ነበረ። ይሄ አይገባሽም? እንደ ትንሽ ሀፒ በርስ አልተጣሉም። እነሱ አልተጣሉም። ከሱ መቀበል የለብሽም። አሁን ደግሞ ነገ መታ አፏን ትከፍታለች። ማነው ሶሲ? ሶሲን አልናግራትም። ነገ ለምን እናገራለን ነገ ለምን ብትናገርሽም፣ ከነዛ ላይ እኔ አልናገርም። ለምን ከሰው ፍቅረኛ ላይ መቀበል የለብሽም በቃ። የፈለገ ክብርን ቢባል ነገር ዛሬ ክብርሽን ያወርድሽው፣ እንዴት አንገታ ብል ትቀበያለሽ? ነገ መታስ፣ እኔ አልናገርም። እግዚአብሔርን ነው በቃ። እንዴ፣ አይ፣ አንዳንዴ እኮ ለራስ ክብር መስጠታል። ለራስ ክብር የሚባል ነገር አለ። እግዚአብሔርን ነው የምላችሁ፣ ብሩኬ በጣም አንበሳ ነው፣ ጀግና ነው። እኛ ብሩኬን ነበር ስንጮህበት የነበረው። አንተ ራቅ በቃ ራቃት፣ ከዚች ክልች ጋር እርቋል። ብቻውን ነው ያለው በአሁን ሰዓት ቤተሰብ፣ እግዚአብሔርን ነው የምላችሁ። ብቻውን ነው ያለው ብሩኬ በአሁን ሰዓት ታሞ ነበር። አልታመመም ላላችሁ ሰዎች ጭንቅላችሁ ካልሰራ ሂዱ ተመርመሩ። ሂዱና እዩት ከፈለጋችሁ። ብሩኬ አሞታል፣ ጮጓራውን ታሟል፣ በንዴት ታሟል። ስለታመመ ነው የማይመጣ ያለው እና በጣም ያሳፍናገረው ማለት ነው። ስለዚህ ሀይሚ አደም የሚባል ነገር አለ። በቃ ገደብ ቀይ መስመር የሚባል ነገር አለ። ብሩኬ አልታመም ላላችሁ ሰዎች ብሩኬ ታሟል። ዝም ብላችሁ አንዳንድ ልጆች አጥነቂ ይሽናም ትልት ነገር አለ። ሃይሚ ምንድን ነው የምትሰሪው አለሽ? አረ ሃይሚ ምንድን ነው የምትሰሪው አለሽ? አረ ሃይሚ ተይ ተይ ተይ ተይ፣ ብሩኬን አታስከፊ ተይ ተይ፣ ኦዲንስ አታስከፊ ተይ። ይሄ ልጅ ተይ ጥሩ አይደለም። ላንቺ ላንቺ የሚሆን ሰው አይደለም። በቃ እንዴ ሃይሚ ዛሬ እኮ ደስተኛ ሆና እኮ ነው ከሱ ጋር አስታወራ የነበረችው። ቤተሰብ እኛን እኮ በቃ የሆነ እንትን እንደ እንትን እኮ ነው ያደረገን እኮ ማርያምን ነው የምላችሁ። ቤተሰብ በጣም ነው የሚያናደው። ለምን እንደዚህ ይሆናል? ብሩክ ያሳዝንሽም እንዴ እኔ በጣም በጣም በጣም እየተቃጠልኩ ነው ያለሁት። እግዚአብሔርን ነው ምላችሁ፣ በጣም የተናደድኩ እየተቃጠልኩ ነው ያለው። በአሁኑ ሰዓት ጭንቅላቴ እየሰራ አይደለም። በቃ በሀይሚና በብሩኬ ነገር በጣም ጭንቅላቴን እያመኝ ነው። እኔ በጣም ብሩኬ እያሳዘነኝ ነው። ሆዴን እየበላኝ ነው። ብሩኬ የማይገባው ነገር ነው እየተደረገበት ያለው። በቃ ዳኒ ብሩኬን ለማጥመድ ነው። ዳኒ ብሩኬን ለማጥፋት ነው ሐሳቡ ግን ሃይሚ ግን በቃ እኔ እግዚአብሔርን ብሩኬን አሳልፈሽ እየሰጠሽ እንደሆነ ማወቅ በቃ አንቺ ብሩኬን አሳልፈሽ እየሰጠች ነው ማለት ነው፣ ሀይሚ። እግዚአብሔርን ነው የምልሽ ዛሬ በጣም ጨጓራ እየነደደው ጨጓራ አሞኛል። ዛሬ ቤተሰብ ማይደረግ ነገር። ለማንኛውም በቃ አማራት ሁሉ አልችልም። ደና ዋሉ፣ ደና አምሹ። ደና ላይክ ላይ ማርያምን ላይክ አርጋችሁ ለሀይሚ አድርሱልኝ። ተይረፊ በሏት በቃ። ላይክ አርጉ በደንብ አርጋችሁ፣ ይህን ቪዲዮ ላይክ አድርጋችሁ አድርሱልኝ።